ሀይሚዬ በደስታ አለቀሰች። እውነት ለመናገር የኔ እንጂ አላቅም ቃላት አጠረኝ። እውነት ለመናገር እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ የኔ ውዶች ማለት ነው። እግዚአብሔር አምላክ መጨረሻችሁን ያሳምርላችሁ። ሀይሚዬ ቡራዬ ማለት ነው። የኔ ውዶች የሰው ደስታ የሚያስደስታችሁ ብቻ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። እኔ በጣም ደስ ብሎኛል። ሰላሙ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትበልልኝ። ሀይሚዬ እንግዲህ ወርቅ በወርቅ ይን ጀግና ማለት ነው ቡርዬ የወንዶች ጀግና። በፊትም ለሴት ያለ ክብር ይለያል፣ የበለጠ ደግሞ በተግባር ስላሳየን እናመሰግናለን። ወንዶቹ ከአንተ ብዙ ነገር እንደሚማሩ ተስፋ አደርጋለሁኝ ማለት ነው እንኳን ለዚህ አበቃችሁ የእውነት ይኔ ቆንጆ ይገባሻል። በጣም በብዙ ፈተና ያለፋችሁ እውነት ለመናገር ብዙ ነገር ትማራላችሁ። ከና ሀይሚና ብሩዬ ምንም ነገር ቢሆን ዋጋ የሚያስከፍላችሁ አንድና አንድ ፍቅር ነው። ዋጋ ስትከፍሉ ደግሞ የበለጠ የመጨረሻ ጣፍጣል ብዬ ነው ማስበው። ብዙ መሳውነት ከፍሏል። እነሱን ለማለያየት ያልተደረገ ነገር የለም ታውቃላችሁ፣ ብር ተከፍሎ ብዙ ነገር እና እግዚአብሔር አሁንም መጨረሻችሁን ያሳምርላችሁ። ማላችሁ ፈጣሪ ይግባ ማለት ነው። ይሄ ነው ምኞቴ፣ የእውነት ከልቤ ነው። በነገራችን ላይ የሰው ደስታ ያስደስተኛል። እንኳን ደስ አላችሁ ጨረቆቼ፣ ጨረቃ ፋሚሊ። ዛሬ እንዲደስ እንዳለኝ ቢነግራችሁ አልችልም። በቃ ምን ልበላችሁ? ይሄ ሰው ፍቅር ይስጣችሁ፣ የሰው መውደድ ይስጣችሁ። በጣም ማለት አስቡ ከነ ራሳችሁ ማለት ያሉት አረብ ሀገር ነው። ግን ቀን በቃ ያደመጥኩ ነበረ። እውነት ለመናገር እንዴት ደስ እንዳላችሁ እነሱም በእርግጥ ለፍተዋልና የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁን የውዶች ማለት ነው። እውነት ለመናገር አልጠበቅኩም። እንግዲህ ቀለበቱን ብጠብቅም ወርቅ በወርቅ ያረጋታል ብዬ አልጠበቅኩም። ያንገት ምን እንዴት አባቱ እንደሚያምር አይታችኋል። ይህኔ ጀግና ቡራዬ የወንዶች ጀግና እውነተኛ ፍቅር ይሄ ነው፣ እውነተኛ ፍቅር እንደ አብርሽ ማን ነው? ሶሪ እንደ ብሩኬና አይሚ ማለት ነው። ብዙ ተፈትኗል፣ ብዙ ማለት ነው። ግን እግዚአብሔር አንድ ያደረገው ማንም ላለያዩ አይችልም። በነገራችን ላይ እና አረ ያለፈን አላወራም። የዛሬ ደስታ ይለያል። በቃ አለቀሰች እኮ የኔ ውድ ማለት ነው። የእውነት አሳዝነችኝ። እና ወርቅ በወርቅ ሀቡ ማላችሁ ወርቅ ይዘንበት አዎ፣ ይዘንብበት ወርቅ ማላችሁ ማለት ነው። ከዚህ በኋላ ከህይወታችሁ እናንተን ለመለየት የሚመጣ እግዚአብሔር ይያዝላችሁ። አሜን በሉ ጋይስ፣ አሜን በሉ። የሰው ደስታ የሚያስደስታችሁ የሚያስደስታችሁ ቅንቅናሞች ይፈተውት እና እግዚአብሔር ይመስገን። ይለያል። በቃ ምን ልበላችሁ፣ በጣም ነው የሚያምረው። እንግዲህ በቀላሉ ነው አገባት፣ ግን ጋይስ፣ በቀላሉ ነው ወሰዳት። ምን ትላላችሁ? ቡራዬ በቀላሉ እኮ ነው፣ እሺም እምቢም ሳትል አምጪ እባክሽ አላት። ጋይስ በጣም ነው ደስ አለኝ። ማርያም በጣም ነው ደስ አለኝ። በእርግጥ ረጅም ነው ሰዓት ደቂቃው እና በጣም መጨረሻችሁ ተጋብታችሁ የሳራና የአብራም ያርግላችሁ። መጀመሪያ የሚጠራ ወንድ ነው ጋይስ የአብርሃምና የሳራ ያርግላችሁ። ዛሬ ሳይሆን ገና መጨረሻ ስለሚጋቡ ማለት ነው። በቅርብ እንግዲህ ከአንድ ወር በኋላ የማጠብቁ ማንም ሰው የማይደፈር ሰብራይዝ አለ ብሏል ቡራዬ ማለት ነው። እግዚአብሔር ይጨመርበት ያሳካልን፣ ልባዊ ምኞቴ ነው ከልቤ ማለት ነው። ሲቀጥል ደግሞ ከዚህ በፊት ብዙ ነገር ተናግረዋል። በነገራችን ላይ በጨረቃ ፋሚሊ ብዙ ነገር መስራት ይፈልጋሉ ብሏል። እኔ ደግሞ እሱ ነው ጠበኩት። ሁለተኛ ላይ ሀይሚዬ መኪና ነው። ጠብቁ ጋይዝ፣ ሁለት ነገር ነው የሚጠብቁ። ሁለት ነገር በጨረቃ ፋሚሊ ሆኔ ነገር መክፋት ይፈልጋሉ ብሎ ነበረ። እናንተስ ምንድን ነው የምትገምቱ? እኔ ግን ሁለት ነገር ነው በጨረቃ ፋሚሊ ሆኔ ነገር ማድረግ ይፈልጋል። ሁለተኛ ደግሞ መኪና ይመስለኛል፣ ላሂሚዬ ማለት ነው ይመስለኛል። ከባድ ነው ብለዋል እና በሙግት እንጠብቃለን። ደስ ያላችሁ ካላችሁ እንኳን ደስ ያላችሁ የኔ ሁዶች። ቀኔም ሰርቻለሁ። በጣም ነው ደስ ያለኝ። እንኳን ለዚ ያበቃችሁ መጨረሻችሁ እግዚአብሔር አምላክ ያሳምርላችሁ ከፍ ያደርጋችሁ ከፍታችሁን ያሳየን ማለት ነው። እንደዚህ አይነት ጥንዶችን ማበረታታት እንፈልጋለን። በነገራችን ላይ ከነሱ ብዙ ነገር ስለምንማር ጥንካሬን ለፍቅር ዋጋ መክፈል እንዳለብን ብዙ ነገር እማራለሁ እኔ። በነገራችን ላይ ይቅርታ ፍቅር ማላቸው ስላለ ብቻ ምንም ነገር አልፈዋል። እንኳን ለዚህ ያበቃችሁ ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳ